የትምህርት ጥራትን ማረጋገጥ ቀጣይ የሚሰሩ ተግባራትና ሌሎች ከትምህርት ጋር የተያዙ ጉዳዮች የተዳሰሱበት የኦሮሚያ ክልል የትምህርት ጉባኤ የ12ተኛ ክፍል ብሔራዊ ፈተና ወስደው ከፍተኛ ውጤት ያስመዘገቡ ተማሪዎችን እውቅና የሰጠ ሆኖ ተካሂዷል። በመድረኩ በመንግስት ትምህርት ቤትና በልዩ አዳሪ ትምህርት ቤቶች የተማሩ ከፍተኛ ውጤት ያስመዘገቡ ሽልማት ተበርክቶላቸዋል። ተማሪዎቹ ላመጡት ውጤት የነበራቸውን ትጋት ያነሳሉ። ከተፈተንኩኝ በኋላ ባገኘሁት ዕድል በልዩ አዳሪ ትምህርት ቤት መግባት ችያለሁ። በዶዶላ ልዩ አዳሪ ትምህርት ቤት በነበረኝ ቆይታም መምህራኖቻችን፣ የትምህርት ቤቱ ዳይሬክተር ልዩ ድጋፍ አድርገዋል። ዲጂታል ላይብራሪ እና ሌሎች ቴክኖሎጂዎችን በመጠቀም በማጥናታችን ይህን ውጤት ማስመዝገብ ችለናል። በቀጥ ደን ይቻላል አዳሪ ትምህርት ቤት ሲሆን ሞሮ ፎከሱም እና አጠቃላይም ያለው ኤንቫይሮንመንትም ለትምህርት ምቹ ነው። ላይክ የተመረጡ አስተማሪዎች የተመረጡ ተማሪዎች እና በደንብ ቁጥጥርና ክትትል ያለበት ትምህርት ቤት ስለሆነ የተለያዩ ድጋፎች ይደረግልናል። የተለያዩ ወርክሽቶች እንደየየተሟላ ላይብረሪ እንደገና ለ12ዎች የተለየ ላይብረሪ ነበር እና እንደዚህ እነዚህ ነገሮችና እንደገና ደግሞ ተማሪውን ጎበዝ ነው ቀደም እንዳልኩ አብሮ በማንበብ አብሮ በመረዳዳት ይህን ውጤት ላመጣት ሽያለሁ ትደደባ ቱሬ በአየ ቋቻ ቱሬ በጣም በማጥናት ጥሩ ውጤት ለማስመዝገብ ስጥር ነበር። ትምህርት ቤቴ ቤተሰቤና መምህራኖቼ ለእኛ ውጤት ደግመዋል። እኒህ ተደምረው ጥሩ ውጤት እንደማመጣ እተማመን ነበር። ቀፍቲ በሬዳ ፊደጅሬ ተማ ያዳ ቱሬ ጀቹ የተሰጣቸው እውቅናና ሽልማት ለቀጣይ ተግባራቸው ስንቅ የሚሆን እንደሆነ የነገሩን ተማሪዎቹ በብሔራዊ ፈተና ለሚቀመጡ ተማሪዎችም መልእክት አስተላልፈዋል። ጫባድያቲ እኔ የገጠር ልጅ ነኝ። በገጠር ደግሞ ለትምህርት የሚያግዙ ብዙ መሰረተ ልማቶች የተሟሉ አይደሉም። ይሁንና እንደዚያም ሆኖ ተስፋ በማድረግ በይቻላል መንፈስ ባለኝ ነገር ያሰብኩበት ግብ እደርሳለሁ ብዬ ነው ስማር የነበረው። አሁን ከኔ ኋላ ላሉ ተማሪዎች የማስተላለፈው ምቹ ሁኔታ እንዲፈጠር መጠበቅ የለባቸውም። ባላቸው ነገር ትምህርታቸው ላይ ካተኮሩ ያሰቡበት ከመድረስ የሚያግዳቸው ምንም ነገር የለም። ረት ነፈየድን ረት በጣም ደስ ብሎኛል። ያው ደስ የሚያደርግ ደግሞ ከልፋት አንጻር የልፋትን እኩል ስታገኝ በደንብ ከልብ ነው ደስታ የሚሰማ። እና ኦሮሚያ ክልልም ይሄን አይቶ ስለሸለመን እና ለእንትናችንን ክሬዲት ስለሰጠን በጣም አመሰግን ወዳለን። በምናጠናበት ወቅት የምንጠቀመው ዲጂታል አማራጮችን ነው። የተለያዩ የትምህርት ይዘት ያላቸውን የዩቲዩብ ቻናሎችም እንጠቀም ነበር። በዚህም መልኩ እናጠና ነበር። ለተማሪዎች የማስተላልፈው መልእክት በርቱ፣ የማይቻል ነገር የለም የሚለውን ነው። በትምህርት ያጋጠመውን ስብራት ለማከም የክልሉ መንግስት መሰረቱን በማሳመር ተማሪዎች ውጤታማ እንዲሆኑ ህብረተሰቡን በማሳተፍ ለቅድመ መደበኛ ትምህርት ቤቶች የተሰጠው ትኩረት ከትምህርት ቤቶች ግንባታ ባሻገር በተማሪዎች ላይ ተስፋን የሚሰጥ ውጤት እየታየ መሆኑን የክልሉ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ይናገራሉ። ሞቱማናነ ኦሮሚያ ረኮ በርኖ ተኬኛ ሙደት የኦሮሚያ ክልል በትምህርት ዘርፉ ያጋጠሙትን ችግሮች ከመሰረታቸው ለመፍታት የዜግነት አገልግሎት በማወጅ ባደረገው እንቅስቃሴ 18124 ቅድመ መደበኛ ትምህርት ቤቶችን በመገንባት 24 ሚሊዮን ሕጻናት የትምህርት ዕድል እንዲያገኙ አድርጓል። በዚህም እስከ ሁለተኛ ክፍል በትምህርት ውጤት መሰረታዊ ለውጥ እየታየ ነው። አንጋኩታ ለማጅረን ቡራን በረቹ ረድ ጅጅረም ቡራ እንደ ሀገር በሁሉም ዘርፍ ውጤታማ ለመሆን ትምህርት ቁልፍ ነው የሚሉት የክልሉ የማህበራዊ ክላስተር አስተባባሪ ሳዳት ነሻ ትውልዱ ዘመኑን የሚመስል እንዲሆን በሀገር የተሰጠውን ትኩረት የክልሉ መንግስትም አጠናክሮ እየሄደበት መሆኑንም አንስተዋል። ሶሶች ያንጋማ ሮገበርኖታን ታሲፈማ ጅሩን በትምህርት ዘርፍ እስካሁን እየተደረገ ባለው እንቅስቃሴ እንደ ክልልም ሆነ በሀገር አቀፍ ደረጃ በሳይንስና ቴክኖሎጂ የበቃ ትውልድን በመፍጠር ላይ ለተያዘው መንገድ ማሳያዎች አሉት። በቅድመ መደበኛ ትምህርት ቤቶች፣ በሁለተኛ ደረጃ ትምህርት ቤቶች፣ በልዩ አዳሪ ትምህርት ቤቶች ጨምሮ እየተመዘገበ ያለው ውጤት ማሳያ ነው። ገልሜሱ ደንደውን ሳኒ አገር ሲስቱ ጉዳደ